ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቱብ ቻናል ቤተሰቦች፣ በአዲስ አበባ ከተማ ቦታ መጫረት ለምትፈልጉ አዲስ ጨረታ ወጥቷል። አዲስ መረጃ ወጥቷል። ይህንን የምነግራችሁ ነው የሚሆነው። በአዲስ አበባ ከተማ 18 ሄክታር መሬት ለልጅ ጨረታ ሊቀርብ መሆኑ ተሰምቷል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያለው 427 ቦታዎችን ለልጅ ጨረታ ሊያቀርብ መሆኑ ተሰምቷል። በአዲስ አበባ ከተማ እንግዲህ በዘጠኝ ክፍለ ከተሞች የሚገኙት እነዚህ 427 ቦታዎች ለመኖሪያና ለንግድ አገልግሎት መጫረት የምትፈልጉ ተጫራቾች መጫረት ትችላላችሁ ነው የተባለው። በከተማይቱ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክተር ኃላፊ የሆኑት አቶ ሀብታሙ ተስፋዬ እንደተናገሩት ለጨረታ የሚቀርቡት ቦታዎች በተለያየ አግባብ ወደ መሬት ባንክ የገቡ ይዞታዎች ነው ብለዋል። በአሁኑ ዙር እንግዲህ ጨረታው በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች አልተካተቱበትም ነው የተባለው። ለጨረታ የሚቀርቡት ቦታዎች ዝርዝር እንግዲህ ቅዳሜ በወጣው አዲስ ልሳን ጋዜጣ ላይ ወጥቷል። ዝርዝሩን በአዲስ ልሳን ጋዜጣ ማየት ትችላላችሁ። ይህንን ተከትሎም እንግዲህ የጨረታ ሰነዱ ሽያጭ ከመጋቢት 1 2017 እስከ መጋቢት 12 2017 ድረስ ባሉት ቀናቶች ለአስራ ሁለት ቀናት የሚሸጥ ነው የሚሆነ የጨረታ ሰነዱ ፍላጎቱ ያላችሁ እንግዲህ የጨረታ ሰነዶቹን እየገዛችሁ ይህንን የሊዝ ጨረታ መሳተፍና እድላችሁን መሞከር ትችላላችሁ። የጨረታ ሰነዱ ሽያጭ የሚከናወነው ቱ መርካቶ ዶት ኮም እና አዲስ ላንድ አፍሮ ቴንደር በተሰኙ ሁለት ድረገጾች አማካኝነት ስለሆነ ከነዚህ ድረገጾች ላይ ማግኘትና መግዛት ትችላላችሁ። የሊዝ ጨረታውም ከመጋቢት አስራ አምስት ጀምሮ ባሉት አምስት ተከታታይ የስራ ቀናት በቦሌ ክፍለ ከተማ የሕዝብ መሰብሰቢያ አዳራሽ የሚካሄድ መሆኑን ነው ቢሮው ያመለክተው። ይህ ጨረታ የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የሊዝ ጨረታ በድጋሚ ከጀመረ በኋላ ለአምስተኛ ጊዜ የሚከናወን ይሆናል። የከተማይቱ አስተዳደር በዘንድሮ በጀት ዓመት ብቻ ሁለት የመሬት የሊዝ ጨረታዎችን አካሄዷል። ከአምስት ወር በፊት የተካሄደው ጨረታ በአስር ክፍለ ከተሞች የሚገኙ 285 ቦታዎች ለተጫራቾች የቀረቡበት ነበረ። በዚህ ዙር ጨረታ የተሰጠው ዝቅተኛ ዋጋ በለሚ ኩራ ክፍለ ከተማ ለሚገኝ ይዞታ ሲሆን የገንዘብ መጠኑም በካሬ 12320 ብር ነበረ። በጨረታው ከፍተኛ የሆነው በካሬ 36600 ብር የገንዘብ መጠን የተመዘገበው በንፋስ ስልክ ላፍቶ ክፍለ ከተማ ለሚገኝ እንደነበረ ቢሮ በወቅቱ ይፋ ማድረጉ እንግዲህ አይዘነጋም የአዲስ አበባ ከተማ አስተዳደር በ2017 በጀት ዓመት ከመሬት ሊዝ ለመሰብሰብ ያቀደው 40.09 ቢሊየን ብር ነው አስተዳደሩ የመሬት ሊዝ ጨረታን መልሶ በጀመረበት በግንቦት 2015 ከተመሳሳይ የገቢ ምንጭ ለማግኘት አቅዶ የነበረው የገንዘብ መጠን 12.2 ቢሊየን ብር እንደነበረ ይታወሳል ከተማ አስተዳደሩ በመጪዎቹ ጊዜያት የመሬት ሊዝ ጨረታ ማውጣት እንደሚቀጥል የመሬት ዝግጅትና ባንክ ጥበቃ ዳይሬክተር አቶ ሀብታሙ ተናግረዋል። በመዲናይቱ የከተማ ቦታ በሊዝ የሚያዘው በጨረታ ወይም በምደባ ስልት እንደሆነ በአዋጁ ተደንግጓል። የከተማ ቦታን በሊዝ መያዝን በተመለከተ በ2011 የጸደቀው አዋጅ የከተማ ቦታን የመጠቀም መብት በሊዝ የሚፈቀደው ለሕዝቡ የጋራ ጥቅምና እድገት እንዲሁን ለማድረግ እንደሆነ ያትታል። አንድ የከተማ ፕላን ያለው ከሆነ በሊዝ እንዲያዝ የሚፈቀደው መሬት የፕላኑን የቦታ አጠቃቀም ድንጋጌ መከተል እንደሚገባው እንግዲህ በዚህ በአዋጁ ሰፍሯል ማለት ነው። ውድና የተከበራችሁ የፕሮግራሚ ተከታታዮች እንግዲህ ጨረታ መሳተፍ የምትፈልጉ ቅድም በነገርኳችሁ መረጃ መሰረት ቱ መርካቶ ዶት ኮም እንደዚሁም ደግሞ በነገርኳችሁ ድረገጽ ጨረታ ሰነዱን በመግዛት እስከ መጋቢት 12 ድረስ መሳተፍ ትችላላችሁ ከመጋቢት አስራ አምስት ጀምሮ ደግሞ በቦሌ ክፍለ ከተማ የህዝብ መሰብሰቢያ አዳራሽ ጨረታው ለተከታታይ አምስት ቀን የሚከፈት ነው የሚሆነው። እንግዲህ ከፍተኛው ጨረታ ምን ያህል ዋጋ ይሰጣል ለአንድ ካሬ፣ እንደዚሁ ዝቅተኛው የት ይመዘገባል የሚሉና እነዚህ በ427 ይዞታዎች ላይ ለንግድ እንደዚሁም ለመኖሪያ በቀረቡ ይዞታዎች ላይ አጠቃላይ ጨረታው ምን ይመስላል የሚለውን እናያለን። እንግዲህ በተደጋጋሚ በተለያዩ አግባብ ወደ መሬት ሊዝ ወደ መሬት ባንክ የገቡ ይዞታዎች አሉ። እነዚን ይዞታዎች በህገ ወጥ የተያዙ እንደዚሁም የተለያዩ ሙስና ድርጊቶች ተፈጽሞባቸው የገቡ ብቻ አጠቃላይ 427 አይነት 427 የሚሆኑ ይዞታዎች 18 ሄክታር ስፋት ያለው ይዞታ ነው፣ በዚህ ዙር ለጨረታ የቀረበው ይሄ እንግዲህ እንደ አዲስ የአቋርጦት ከነበረ ጊዜ ጀምሮ አዲስ ከጀመረ ጊዜ ጀምሮ የአዲስ አበባ ከተማ አስተዳደር ለአምስተኛ ዙር የሚካሄድ ጨረታ ነው። ድን የተከበራችሁ ፕሮግራም ተከታታዮች እድላችሁን እንድትሞክሩና እንደየ ፍላጎታችሁ ለንግድ የምትፈልጉ ለንግድ ለመኖሪያ የምትፈልጉ ለመኖሪያ ይህ ጨረታ እንድትሳተፉ ነው። እንግዲህ ይህም መረጃ ለእናንተ ማድረስ የወደድኩት ባለፉት በተደረጉ ጨረታዎች፣ በተለይ እንግዲህ ከኢኮኖሚ መቀዘቀዝ ጋር ከኑሮ ውድነቱ ጋር የአዲስ አበባ ከተማ አስተዳደር ባወጣው የዚህ ጨረታ ያን ያህል ተሳታፊም አላገኘም። እንደዚሁም ደግሞ የሚሰጡ ዋጋዎች ከበፊቱ አንጻር ሲነጻጸሩ ድፍረት የታየባቸው አይደሉም ሲባል ነበረ በወቅቱ። የአሁኑ ዙር ጨረታ ደግሞ እንግዲህ ምን ይታይበታል፣ ምን ይመዘገብበታል የሚለውን አብረን የምናየው ነው የሚሆነው። መረጃውንም ለእናንተ የማደርስ ነው የሚሆነው። ውድና የተከበራችሁ የፕሮግራሚ ተከታታዮች እንደተለመደው እንግዲህ የአዲስ አበባ ከተማ አስተዳደር አዲስ አሰራሮችን፣ አዲስ መመሪያዎችን ሲያወጣ በተለይ ከቦታና ከመሬት ጋር ከማይንቀሳቀስ ንብረት ጋር በተያያዘ ትኩስ ትኩስ መረጃዎችን ነው ለእናንተ እማደርሳችሁ። ስለዚህ ወደፊትም ይህንን እናንተ ማድረሴን እቀጥላለሁ። አፍራችሁ ስለነበራችሁን ይህ ፕሮግራም ስለተከታተላችሁ እያመሰገንኩ ቻናሉን ሰብስክራይብ ያላደረጋችሁ የፕሮግራሚ ተከታታዮች ቻናሉን ሰብስክራይብ እንድታደርጉና ቋሚ ቤተሰብ እንድትሆኑ ቻናሉን ለማያውቁትና ደግሞ ላልተጠቀሙበት እስካሁን ቻናሉን እንድታስተዋውቋቸውና በተለይም በዋናነት በዚህ ቻናል ላይ ወደ እናንተ የሚደርሱ የሕግ ምክርና ትንታኔዎችን ውድ ወንድሞቻችሁና እህቶቻችሁን እንዲኳደሱ ተጠቃሚ እንዲሆኑ ይህን ቻናል ለነሱ ታስተዋውቁት በሀገር ውስጥም በውጭም የምትኖሩ የፕሮግራም ተከታታዮች ደግሞ ለሌሎች ወገናቻችሁ እንድታስተዋውቁት ይህን ቻናል ለማሳሰብ እወዳለሁ እና ይህን ቪዲዮ ደግሞ ላይክ አድርጉት። ለቡሰው እንዲደርስ ቻናሉ ቡሶ ጋር ይደርሳል ሰዎች ያቁታል፣ ይጠቀሙበታል። ስለዚህ ይህን ቻናል የእናንተ ቻናል ነው፣ ማሳደጋችሁን አትርሱ። ድና የተከበራችሁ የፕሮግራሜ ተከታታዮች በሌላ ትኩስ መረጃ፣ በሌላ ህግ ነክ መረጃ፣ በሌላ ቢዝነስ ነክ መረጃ፣ ቢዝነስና ህግ ነክ መረጃዎች እንደዚሁም በሌላ የህግ ምክርና ትንታኔ እስከምንገናኝ ድረስ በድጋሚ መልካም ጊዜ እንዲውልላችሁ መኛሉ ባባይ